መች ነው ከኢትዮጵያ የመጣችው? አራት ዓመት ሆኗታል። ሁለት ዓመት ኮንትራት ጨርሳ ሌላ ሁለት ዓመት አራት ዓመት ሞልቷታል አሁን? አዎ፣ ሁለት ዓመት ሰርታ እንደገና ሁለት ዓመት ያለ ፍቃድ ያለ ፍላጎቷ ሁለት ዓመት ሰርታለች። ቆይ አሁን ግልጽ ያልሆነልኝ የአራት ዓመት ደመወዟን እየከፈሏት ነው ወይንስ እየቆራሩ ጥሞም ይሰጧት? ደሞዞን እየሰጧት ነው ግን እየቆራረጡም ቢሆን ደሞዞን ሰጥተዋታል። ኦኬ ኢማራት የት ነው ያለችው? ዱባይ፣ ቻርጃ፣ አቡዳቢ የት ነው ያለችው ልጅቷ? ያለችው እንደሚመስለኝ ዱባይ ነው፣ ዱባይ ናት። አዎ እንደዛ ብትጠይቂያት እራሱ ቦታ ኑራት በግልጽ አድርጋ አታውቀውም። ምክንያቱም ወጣ አታውጣ ምን እረፍትም አይፈቅዱላትም። አራቱንም አመት እዛው ቤት ውስጥ ነው አሽገዋት ያለችው እዛው ቤት ውስጥ ነው። እንደውም እረፍት አለ እንደ ወደ ኦኬ፣ ኤጀንሲዋ የት ነው የመጣችበትን ኦፊስ ታውቃለች። እሷ ቀጥታ ከቢሮ ከኢትዮጵያ እንደመጣች ቀጥታ ከኤርፖርት ነው የተቀበሏት። ኢትዮጵያ ደግሞ ማለት ነው የላካት ኤጀንሲ ጋር ሄዶት ሲጠየቁ ማለት ነው ኤጀንሲዎች ሲጠየቁ እኛ የሁለት አመት ኮንትራክት ግዴታ አለብን እንጠይቃለን። ሁለት አመት ጨርሳ እንልካትም ወደ ሀገራው ካሉ እኛ ልንጠይቅ እንችላለን። ግን ሁለት አመት ጨርሳ ደግሞ ሶስተኛ አመት ከጨመረች ድረስ በፍቃደው ይሄን ሁለት አመት እስካለፈች ድረስ ምንም ልናደርግላት አንችልም አሉ። ቤተሰብ ተመላልሶ ተመላልሶ ሲያከታቸው ተው፣ አሁን ሁሉም ትቶታል። ወንድሞቿ እህቶቿ ጠይቆ ሲያቀታቸው ታውቃው ነው ይሄ ሚባለው የተንሲር አይሲ። ስለዚህ አሁን ኦፊሱ የሚለው እኛ ግዴታ ሬስፖንሲቢሊቲ ያለብን ሁለት አመት ነው። ከሁለት አመቱ በኋላ በእሷ ላይ ምንም አይነት ኃላፊነት የለንም ነው ኃላፊነት የለብ ምንም አይነት ኃላፊነት የለብንም ማለት መልካም። እሺ አሁን ታውቂያለሽ ምን እንደምታደርጊ። ቁጥሬ ልክልሻለሁ፣ ቁጥሬን ስጫት እኔ እዚሁ ኢማራት ስላለሁ ትደውልልኝ እና ዲቴል ሌበር ኦፊስ የምትደውልበትን ቁጥር እንደገና ደግሞ የዩኤኢ ፖሊስ ነምበር ኢመርጀንሲ ነገር እንኳን ቢደርስባት። ግን ፖሊስ ጋር ከምትደውረውን ኢመርጀንሲ ላይ ምንም አይነት ፊዚካሊም ሆነ የደረሰባት ነገር የለም። አይመቷትም ምናምን አለ እንደዛ አይመቷትም። ግን ሴትዮዋ ትጮብኛለች እና የሆነ ጊዜ ላይ የሆነ ሰዓት ላይ ውጭ ራሱ አውጥቶ ጥለውኛል አለች። ውጭ አውጥቶ ጥለውኛል ማለት ከቤት ውጭ፣ ከቤት ውጭ አውጥቶ ጥለውኝ እንደገና ኖር መልስ ያስገቡኛለች ጥላኛለች አለች። ስንት ቀን ለስንት ቀን ደጅ አደረች? እዚህ እኮ ሙቀት ነው። እንዴት አደረች ደጅ? እንጃ ለዛ እንኳን አልጠየኳትም። አብራራች ውጭ አውጥቶ እራሱ ጥላኛለች ምናምን ብላ ነግራኛለች። በሪካርድ ነበር ይኸውልሽ። በቃ አሁን ኤኒዌይ ምን እናደርጋለን መሰለሽ፣ እንደነገርኩሽ ቁጥሬን ስጫት ትደውልልኝ እዚህ ሀገር ሲም ካርድ ካላት ካሌላትም፣ ሴፍት አርግና ቦትም ወይም ደግሞ ኢሞም ቴሌግራምም ታገኘኛለች። ዋትሳፕም አለኝ። በዚህ በኢዩኤዩ ቁጥር ትደውልልኝ። የምናደርገው ምንድን ነው፣ ደውልልሽ። ሴፍ ነው። ምን ልበልሽ? ኢሞ ቴሌግራም፣ ሌላ ቁጥር ያላት አይመስለኝም። ኢሞም አለኝ ግን ቀንቀን ላላውራ ትችላለሁ ወይ? ማታ ላይ ትሞክርልኝ። ግን አሁን ለአንቺም ቪዲዮ ልኬልሻለሁ አላለ። እዛ ቪዲዮ ላይ አንቺም መርዳት ትችያለሽ አለ። እዛ ቪዲዮ ላይ ቁጥር አስቀምጫለሁ። ቪዲዮን ስትገቢ ታገኘዋለሽ። የሌብር ኦፊስ የሰራተኞች ብቻ ነው የወረደልኝ እኮ አለ ማሪ። ቪዲዮን ጨርሰሽ ካያየሹ መሀል ላይ ያለ የፖሊስ ቁጥር፣ የሌበር ኦፊስ ቁጥር። ሌበር ኦፊስ ማለት የሰራተኞች ማህበር ደግሞ ሲከለከሉ፣ ጥቃት ሲደርስባቸው፣ የተለያየ ኮምፕሌን፣ የተለያየ ነገር ሲደርስ ሲፈልጉ የሚደውሉበት ቁጥር አለ። በቃል ያላስኩትም 844 እንደዛ ነገር ሁሉ ነገር አለ። ቪዲዮን ጨርሰሽ ስላላየሽ ነው። ለእሷም ላኪላትና ይሄን ቪዲዮ እዩ። እዚ ላይ አለ ቢያት ፕላስ። ደግሞ ለእኔም ትደውልልኝ እሷም ትደውለውን ፖሊስ ጋር ያለ ምክንያቱም ፖሊስ ምንም ሊረዳት ይችላል፣ ግን ጥቃት ስላልደረሰባት እያንዳንዱን እየደረሰባትን ያለው ነገር ሌብር ኦፊስ ደውላ ቋንቋ ከተናገረች የዛኑ ቀን ያስተናግዷታል። ቀጠሮ አይሰጧትም። ቋንቋ ተናጋሪ ካልሆነች ወይ እንግሊዝኛ ወይ አረብኛ የማችል ከሆነ ደግሞ ትራንስሌት የሚያደርግላት ሰው ወይም አስተርጓሚ ፈልገው ያገናኛቷል በቀጠሮ ማለት ነው። ቋንቋ ከቻለች ግን የዛን ሁለት መስተናገር ትችላለች። አንቺ ቁጥሩን ስክሪንሻት አረች ከቪዲዮ ላይ ላኪላት። አረብኛ ትችላለች በቃ ልጅቷ አሉ አረቦች ያስተናግዷታል። በአረብኛ የምትላቸው ምንድን ነው፣ ከይዟን እያንዳንዱን ነገር በስነስርዓት ትናገር። ያለችበትን ቦታ አካባቢውን እንኳን ባትናገር ቻርጅ አቡዳቢ ምናምን ብላ ትናገር። ምንም አይነት ውሸት እንዳትጨምር፣ ምክንያቱም እያንዳንዱ የምትናገረው ቃላት ሪካርድ ስለሚደረግ ፋይናሊ ችግር ውስጥ እንዳትገባ። እያንዳንዱ ነገር እውነቱን የተደረገችውን ሁለት ዓመት ጨርሳ ሀገር መግባት እንደማትችል ነግረዋት አስገድደው ሌላ ሁለት ዓመት እንዳስጨምሯት፣ ሀገሯ እንዳትገባ እንዳደረጓት፣ ደሞዟንም በአግባቡ እንደማይሰጧት ይሰጧታል፣ ግን እየቆራረጡ በፈለጉ ሰዓት እንደሚከፍሏት፣ ሌሎችም የደረሱባትን ነገሮች ከቤትም አባረዋት ደጅ እንዳደረች ሁሉንም ነገር ዝርዝር አርጋ ትንገራቸው። እነሱ ወዲያውኑ በሎኬሽን ያለችበትን ቦታ ያውቃሉ። ፖሊስም የሌበር ኦፊስ አገልጋዮችም ራሳቸው ሄደው ያለውን ነገር ያያሉ። ወይም ደግሞ ሴትዮዋ ትጠራለች። ምክንያቱም ስሟ ኮምፒውተር ላይ ሲጻፍ የስፖንሰሯ ወይም የአሰሪዋ ሴትዮዋ መዳማ ስሟም፣ ቁጥሯም ኤቭሪቲንግ ስላለ ወዲያውኑ አክሰስ የሚያደርጉት እና እኛ የምንተባበራት በምንድን ነው? የሌበር ኦፊስ ቁጥር በመስጠት ነው። ቪዲዮን እና የሌበር ኦፊሱን ቁጥሩን ስክሪንሻት አርገሽ ላኪላት፣ ወይም ደግሞ ሙሉ ቪዲዮን ላኪላት። ለእኔም ትደውልልኝ በቃ ያችን ቁጥር የቱ ላይ ነው ማገኘ? ቴሌግራም ላይ ያለው ነው። ቴሌግራም ላይ ያለው ኔ ቁጥር ነው ልክልሻለው። ቴሌግራም ላይ ብቻ ነው የወጣልኝ። ኢሞ ላይ አንድ ነው የቴሌግራም ቁጥር ያው አንድ ነው መሰለኝ። ቼክ አርጋለሁ የጆርደን እንዳይሆን ግን እልክልሻለሁ። ቱቢ ርግጠኛ ለመሆን ማለት ነው። በቃ ላኪልኝ ነው እልክላታለሁ። መልካም እሺ። እኔ ቆንጆ አረ ምንም አላደረግኩም። ምን ምስጋና ያስፈልገዋል? እዚህ ስላለውኔ ቢያንስ ከሱ የተሻለ መረጃ አለኝ። አንድ ሰው ያለ እንትኑን ምንድን ነው ያለ ፍላጎቷ አስገድደው አይደለም። ሁለት ዓመት ኮንትራቷን ጨርሳ ኮንትራት ሁለት ዓመቷን እየሰራች ራሱ ማለት ነው። በመሀል ያልተስማማት ነገር ካለ ካንስሌሽን ጠይቃ ሀገር የመግባት ሙሉ መብት አላት። አስገድደው ሁለት ዓመት ማሰራት አይችሉም። እዚህ ሀገር ላይ ሕግ አለ። ኢማራት ላይ ለሰራተኛ ለሰሪውም ሕግ አለ። ሕግሽን አውቀሽ መብትሽን አውቀሽ ኃላፊነትሽን ከተወጣሽ ፖሊስን በው ሕግን በው ላንችን የሚቆመው ማንም አባቱ አስገድዶች ማሰራት አይችልም። ማንም አባቱ እና ልጅቷ ፍርሃት ስላለባት ይመስለኛል ኃላፊነቷን ንባግባቡ ው መብቷንም ስለማታውቅ ይመስለኛል ይሄ የሆነው። ለማንኛውም እስከ ዛሬ ደህና መሆኗ ነው። ከዚህ በኋላ ያለውን ነገር ደግሞ ተባብረን ወደ መፍትሄ ትገባለች። ስለዚህ አሁን ሀገር መግባት ነው የምትፈልገው አይደል? የልጅቷ ፍላጎት ለአሁኑ ሀገር ለመግባት ነው እቃ ሁሉ ገዝታለች። የሚገርምሽ ነገር ልጅቷ ማን ነው የሶስት ልጆች እናት ነች እና ልጆቶቿ ማን ነው ከዛሬ ነገ ትመጣለች እያሉ በጉጉት ነው እነሱ። አሁን ወይ ቅዳሜ ካሏት ቅዳሜው ሲደርስ ደግሞ ሳምንት ይሏታል። ሳምንቱ ሲደርስ ደግሞ እንደዛው ቀጠሮ ብቻ ነው። አዎ እነሱ ታውቂያለሽ፣ አሁን መጠቀሚያ ነው ያደረጓት። ሌላ ሰራተኛ ሲመጡ አዲስ ይቃማ ሰርተው ለቢሮ ለመክተብ ስለሚከፍሉ አስገድደው እንድትቆይላቸው ወጫቸውን አንዴ እንድትሸፍኝላቸው ነው የሚፈልገው። ደግሞ ወንጀል ነው። ቅርብ ጊዜ እንደውም እንደነገረችኝ ከሆነ ሌላ ሰራተኛ እራሱ አምጥተዋሉ አለች። አምጥተዋሉ ግን በቃ እኔም ብቻ ከቤት ሊያስወጡኝ አልፈለጉም ማለት ይችላል እንደሆነ አላ ሌላ ሰው አለ አሁን እቤት ውስጥ አደ ምንድን ያለችኝ እንዲሆነ የሆን ነገር ብላኛለች። ኛ ዜጋ አደለም ብቻ ኔፓል ከዚህ በፊትም ሁለት ዓመት ኔፓል ሌላ ዜጋ አምጥተዋል። አሂንጃ ምን እንዳለችኝ እረስቸዋለሁ። ከዚህ በፊትም ሁለት ዓመት ልክ እንደጨረሰች ማለት ነው አንቺ ትሄጃለሽ ብለው ሌላ እንትናም ፊሊፔ አምጥተዋል አለች። እንዴና ሌላ ሰራተኛ ካመጡ ለምንድን ነው እሷን የያዟት? እኔ ምንም አልገባኝ። ሁለት ወር ሰርታ ልጅቷ ሄደች አለች። ደሞዝ ምናምን ሲነጫነጩባት ሄደች አለች። ያውም ደግሞ አራት አመት ሙሉ ማለት ነው። ምግብ እየሰራች ምን አይነት ጽዳት እየሰራች ሁሉን ነገር እየሰራች አንድ ሺህ ብር ብቻ ነው የሚከፍሏት። የሚገርምሽ ነገር አራት አመት በሙሉ በአንድ ሺህ ድርሃም ነው የሰራችው። እግዚአብሔርን አንድ ሺህ ብር ማለች። በኢየሱስ ክርስቶስ ምድበጣም ነው የሚያስጠላው። እንጃ ብቻ ኔ ምን አለ ባልተዋወቅኳት ነው ያልኩት ልጅቷን ራሱ። አይ እንኳን ተዋወቅሻት እኮ ይኸው በየ ግሩፑ እየገባሽ ሁሉን ነገር ስንግረኝ በጣም ነው እያዘምካ ያለሁት በቃ በእድሜዋን የተጫወቱት አዲስ ራሱ ስትቀጠሪ እኮ አንድ ሺ አምስት መቶ አንድ ሺ ሶስት መቶ ነው። በአንድ ሺ ብር አደለም አራት ዓመት የመጀመሪያ ደሞዝሽ ራሱ አንድ ሺ ብር አደለም። በጣም ባለጌ ናቸው ምናዊ ናቸው። ግን እኔ ራሱ ቅርብ ጊዜ እኔ ራሱ ወደ መስከረም አካባቢ እዛ ነበርኩኝ እኔ ራሱ በሺ ሁለት መቶ ብር ነበር የገባውት እዛ ስራ። እሱን እኮ ነው የምልሽ ሺ ሶስት መቶ ሺ አምስት መቶ ነው ስራ የምንጀምሩ እንጂ በአንድ ሺ ብር የለም። አረ የለም አሁን አራት ዓመት ሙሉ እንደዛ። በቃ ለማንኛውም አሁን ስልክሽን ቼክ አርጊና፣ ማለት ነው እስቲ ላኪ። ዛሬ ማታ ትደውልልኝ እኔ አሁን ቁጥር እልክልሻለሁ፣ የማራት ቁጥር ካሌላት እንዳልሹ በኢሞት ሶሪ ትደውልልኝ ማታ። አውራት አለው አንቺም እስከዛ ኢንኬዝ የሆነ ኤመርጀንሲ ነገር እንኳን ቢገጥማት እንድትደውል ቁጥሩ ማወቅ ስላለባት፣ ቁጥሩን ስክሪንሻት አርገሽ ላኪላት የሌበር ኦፊሱን ከቪዲዮ ላይ ማለት ነው። እንደዛ አድርጌ በተረፈ ምንም አትሆንም። ሀገር ለመግባት ከሆነ እቅዶ ሀገር ትገባለች። አስገድዶ ማሰራት ማንም አይችልም። ወደ ልጆቿ ብቻ በሰላም ብትገባ አብሽራ ይዞሽ። እንግዲህ እንደሰማችሁት ነው። ምንድን ነው የሆነው? እዚህ ኢማራት ላይ ኤግዛክት ሊየት እንዳለች ጓደኛዋ ነች። አሁን ያወራችኝ ልጅቷ ራሷ ባለ ታሪኳ እኔ እና ስራ ላገኘችኝ አላወራችኝም እና ምንድን ነው አስገድደው ነው የሚያሰሯት ማለት ለሁለት አመት ነበር ኮንትራቷ እንደሰማችሁ ጓደኛዋ እንዳለችው ኮንትራቷ አልቆ ሀገር መግባት ስትፈልግ መግባት በምትፈልግበት ሰዓት አስገድደው ሌላ ሁለት አመት አሰሯት ማለት ነው አንዳንዴ ምን አለ መሰላችሁ መብትና ግዴታችሁን አለማወቅ ያስጠቃችኋል አይደለም አስገድደው ሁለት አመት ከሰራችሁ በኋላ ሊያሰራችሁ ቀርቶ ሁለት አመት ኮንትራት ራሱ እያላችሁ በመሀል ማይስማማችሁ ያልሆነ ነገር ካደረጉባችሁ ካንስል የማድረግ መቶ ፐርሰንት መብት አላችሁ። ኢማራት ላይ ህግ አለ። የትኛውም ሀገር ላይ ህግ አለ። እዚህ ኢማራት ደግሞ ዩኤኢ ላይ ሰራተኛም ሁኚ አሰሪም ሁኚ ከህጉ ከሩሉ ከወጣሽ ማንም ሁኚ ትጠይቂያለሽ። ግን መብትና ግዴታችሁን ስለማታውቁ እንዲሁኑ፣ እንደዛ ሁኑ ስትባሉ ብቻ ተገዝታችሁ ትኖራላችሁ። አንዳንዴ አንዳንድ መረጃ የሚጠቅማችሁን ነገር ስለምትኖሩበት ሀገር እወቁ። ሙሽ ዝም ብላችሁ እየሰራችሁ ደሞዝ እየተቀበላችሁ መወር የፖሊስ ቁጥር እኔ ከዚህ ፊት ቪዲዮ ሰርቻለሁ። ሌበር ኦፊስ ችግር ሲደርስባችሁ የፖሊስ ቁጥር ምክንያቱም እናንተ የምትኖሩት ሰው ሀገር ነው፣ አረብ ሀገር ነው። እናታችሁ ቤት እናት ሀገራችሁ ላይ አደለም። መረጃ ማወቅ አለባችሁ። ስራችሁን ብቻ አደለም። እንደዚህ እንደዚህ ቢደርስብኝ ምን ማድረግ አለብኝ? የኤመርጀንሲ የአምቡላንስ ቁጥር ጽፋችሁ ያዙ፣ ሴፍ አድርጉ። የማንንም ሰው ቁጥር ሴፍ ከምታደርጉ። ምክንያቱም ይሄ የህይወት ትግል ነው፣ ትንቅንቅ ነው። በቃ እናንተ ጥፋት አታጥፎ፣ ኢሌጋል አትሆኑ። በነብሳችሁ የመጣ ነገር ካለ ግን መተናነቅ አለባችሁ። ለምንድነው ሁለት አመት ኮንትራት ጨርሳችሁ ስሩ በግድ ስትባሉ እሺ ብላችሁ የምትቀመጡት? ህግ ባለበት ሀገር ሌበር ኦፊስ ደውሉ። ከዚህ በፊት ቪዲዮ ላይ ቁጥር አስቀምጬላችኋል። እዚህ ቪዲዮ ላይ አስቀምጥላችኋል ቁጥሩን ማለት ነው። የቀድሞ ቪዲዮንም ሜንሽን አደርግላችኋለሁ እዚህ ቪዲዮ ስር። እንግዲህ እንደሰማችሁት ሁለት አመቷን ጨርሳ ሌላ ሁለት አመት ድጋሚ አሰርተዋት፣ እሱንም አራት አመት በግድ አሰርተዋት እሱንም በግድ በሰላም አትሄጅም ብለው እያስገድዷት እንደሆነ ነው የነገረችኝ። ግን ይህንን ቪዲዮ ከሰራንና ቁጥር ከላክንላት በኋላ እንግዲህ ወዳቸው ነግሯቸው ነው መሰለኝ ሳይዋረዱ ትኬት ቆርጠው ልጅቷ በሰላም ሀገሯ ገብታለች። ልጆች አሏት ከዚህ በላይ መቆየት አልፈልግም እያለች ትለምናቸዋለች። እንደዚህ ማስገድደው እያሰሯት ገንዘቧን ደሞዟን እየቆራረጡ ነው የሚሰጧት፣ የሶስት ወር የአራት ወር። ደስ ሲላቸው ይከፍሏታል፣ ደስ ሲላቸው አይከፍሏትም። ሌ ያኔ መብታችሁ ማወቅ አለባችሁ። መጥፎ ሰው ሲገጥማችሁ እናንተ መጥፎ ሆኑ መጥፎ ሆኑ ማለት መጥፎ ነገር አድርጎ ሳይሆን መብታችሁን አስከብሩ። መብታችሁን የምታስከብሩት ህግ ባለበት ሀገር እናንተ ናችሁ እንጂ ኮ እናንተ ስድስት አመት መቀመጥ አለብሽና ተቀመጭ ስትባሉ ዝም ካላችሁ ማንም መጫወቻ ነው የምትሆኑት። ገብቷችኋል ልጆቼ። ምክንያቱም እነሱ አንድ ሰው መጥቶ ሁለት አመት ሰርቶ ደስ የማይላቸው ለምንድን ነው ሌላ ሰው ሲያመጡ ከጠለብ ከኮንትራት ሌላ ቦታ ከኤጀንሲ ሲያመጡ ይከፍላሉ የኤጀንሲ ይከፍላሉ ለእናንተም ይከፍላሉ ግን አንድ ያምጥተው በከፈሉት ሂሳብ የእናንተን ቃሚያ ብቻ እያሳደሱ ካኖሯችሁ ለነሱ ወጪ ቀንስላቸዋል ለዳይ ቀንስላቸዋል ገብቷቸዋል ይሄ ማለት ግን እናንተ ከገዳችሁ መቀመጥ አለባችሁ ማለት አይደለም ስትፈልጉ ነው ስትፈልጉ ነው። ስምምነታችሁ ለሁለት አመት ነው። ሁለት አመት ላይ እኮ የማይስማማችሁ ነገር ካለ ካንስል የማድረግ ኮንትራት የማቋረጥ መብት አላችሁ። ኦኬ እና እንደዚህ እንደዚህ አይነት መረጃዎችን ከየቦታው ከየቲክቶኩ፣ ከየምኑ በየሀገሩ ደግሞ ያላችሁ በሶሻል ሚዲያ ላይ ያላችሁ ሰዎች ኩዌት፣ ካታር፣ ሳውዲ የተለያየ ቤሩት ያላችሁ ልጆች እንደዚህ የሌበር ኦፊስ የኤመርጀንሲ ቁጥሮችን አስቀምጦ ፐብሊክ ፊገር የሆናችሁ ሰዎች፣ ምክንያቱም ይጠቅማሉ። እስቲል ብዙ ነገር እየተባለ ግን ምንም የማያውቀው ልጆች አሉ። አሁን እች ልጅ ቀደም ብላ አውቃ ቢሆን ቀደም ብላ ሀገሯ ትገባ ነበር፣ እንደዚህ በግዞት አትቀመጥም ነበረ። ግን ጓደኛ ጓበስ ስለሆነ ተሯሩጣ እኔንም ከጉሩፕ ላይ አግኝተ አዋራችን የሌቤር ኦፊስ ቁጥር ላኩላት ምናምን ነገር። ፋይናሊ ግን ሀገር ገብታለች በሰላም ከልጆቿ ጋር ሻለ በሰላም ትቀላቀላለች ብዬ ተስፋ አድርጋለሁ። እና እንደዚህ እንደዚህ አይነት ነገር አይሸውዳችሁ፣ ነቃ በሉ። ኢትዮቤን ሰብስክራይብ አድርጉ፣ ሀሳብ አስተያየታችሁን አስቀምጡልኝ። አመሰግናለሁ።